አመት ያንልት ነበር እዛ ፈተና ላይ አይ ቲንክ ሁለት ፌደራል ፖሊሶች ተገለውብናል።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 ዝም ብሎ በጥቅሉ ይጠቅማሉ ብዬ የማስባቸው ነን ሶስት ነጥቦች ላይ ሐሳብ ልስጥ። የመጀመሪያው እኔ በምንም አይነት ለማጣጣል አይደለም። ይሄ ፈተናውን ለመቀየር እና በአዲስ መልክ ለመስጠት የጀመር የጀመርነው ምን የመጀመሪያ ሚኒስትር በሆንኩ በሁለተኛው ሳምንት ፈተና ሰጥተን ነበር። ፋክት የመጨረሻው በድሮ ሲስተም የተሰጠበት ዓመት ያንለት ነበር። እዛ ፈተና ላይ አይ ቲንክ ሁለት ፌዴራል ፖሊሶች ተገለውብናል። ፈተና ለመስረቅ በብዙ ክልሎች ብዙ መከራ ብዙ እኔ በፍጹም እስከሚገርመኝ ድረስ መከራ ይታየበት ነበር። ፈተና ተሰጥቶ ሲመጣ አንዱ ትልቁ ክርክራችን የነበር ነው የነበረው ይሄም ፈተና ጠቅላላ ካንስል እናድርገው ወይም ኮ ሲምፕሊ ከዴታው ማየት ይቻል ነበር እዛት በስርቆትና በእንትን የተገኘ እንደሆነ ገና እንደመጣን ስለነበረ የወሰነው የዚህ የፈተና ሁኔታ ሲግኒፊካንት ይመቀየራል ብኝ ነው የፈተና ውጤት ሳይመጣ በፊት የመጀመሪያው ውጤት ሳይመጣ በፊት ነው። እኛ የትምህርት ስርዓቱ ችግሮች ምንድን ናቸው የሚለውን ከትምህርት ሮድማፕ ጊዜ ጀምሮ ኤቭሪባዲ ሀዝ ፌልድ፣ ሁላችንም ነው ፌል ያደረግነው። ሚዲያዎች አሁን ብዙ ነገር ለማውራት ትሞክራላችሁ፣ ምን ስታረጉ ነበረ ኦል ዚስ ታይም? ትምህርት እንደዚህ አይናችሁ እያየ ሲወድ የስምንተኛ ክፍል ልጅ ማንበብ የማይችል የስምንተኛ ክፍል ልጅ እያያችሁ አንድ ነገር ሳትሉ ቆይታችሁ ዛሬ አንድ ቁጥር ሲወጣ እና ራቁታችሁን ሲቀመጡ ዘንድ ሌላ እንትን ብለን ብሌም ለማድረግ መሞክር። ወላጆች ኢትዩ ሪስፖንሲቢሊቲ ልጆቻችሁን ምን እያደረጉ ነው፣ ምን እያጠኑ ነው፣ ሪሊ ትምህርት እየተማሩ ነው ወይ ብሎ መከታተል። ማህበረሰቡ ኢንጀነራል ዩኖ ኮሌክቲቭሊ ትምህርት ሲወድቅ ተጠያቂው ኤቨሪበዲ ዋን ፎርም ኦር አናዘር ኢንፋክት ሊስት ተጠያቂ ሊሆን የሚገባው ተማሪው ሴንዛት የሰጠነውን ነው። ባዶ እንትን አድርገን ካስቀመጥነው ምንድን ነው? ምን ጠብቀው? የጸጥታና የደህንነት እንትኖቻችን ኖ ልጆች ከትምህርት ቤት ወጥቶ በየጫት ጫት ቤቱና በየ እንትኑ ሲቀመጡ ዝም ብለው ሲያዩ ቆይተው ከህግ ውጭ የሆነ ነገር ሲሰራ በየትምህርት ቤቶች ደጃፍ ሽሻ ምን እንትን ሲደረግ እና ጫት ሲቃም ዝም ብሎ እንዲህ አይነት ነገር ማየት ምን ማለት ነው? ሶ እኔ ሁላችንም ኃላፊነታችን እንውሰድ። ሪሊ ዚስ ይሄ እንትን ለማላከ ከአንዱ ወደ አንዱ የምናደርገውን ነገር እንተ ሁላችንም ዊ ሀቭ ኮንትሪቢዩትድ አዎ፣ እሱን ያደረግን ቀን ን እኛስ ምን እናርግ ማለት ውስጥ እንገባለን። ዜ ዊ ሀቭ በማች በተጣ መቆጣጠር የእኛ ሬስፖንሲቢሊቲ ነው ኢንክሉዲንግ ይሄን ግን ያለው ቲንኪንግ የግል ኮሌጆቹ ጋር ያለው ሁሉም ጋር አይደለም። ኦፍ ኮርስ ሰውን ማብቃት ስራቸው እንደሆነ የሚያውቁና የሚሰሩ ትምህርት ቤቶች አሉ። ከእነሱ ጋርም እየተነጋገርን ነው። ብዙ ሰጀሽኖች እየመጡ ነው። አሁን ባለው ሁኔታ መቀጠል አይችልም፣ አብዛኛው ያን ያ ክሊር መሆን አለበት። እንዴት አርገን እናሻሽላለን? መንግስት ሁሉንም ሊያስተምር ስለማይችል የግል ጥሩ ኮሌጆች መኖራቸው ጥሩ ነው። ግን እንዴት አርገን ሪል ብቃት ያለው ተማሪ ሊያመጡ እንችሉበትን ሁኔታ እንት እናደረጋለን የሚለውን መወያየት ነው። አንዳንድ ጊዜ ዝም ብለን ይሄ በዓለም ደረጃ የሚወጡ አይዲዮሎጂዎች እንይዝና በደንብ በደንብ ጠንቅ ቀንም ሳናስብበት ስራ ላይ የምናውን ይበዛል በዓለም ውስጥ የከፍተኛ ትምህርት የከፍተኛ ትምህርት ለትርፍ የሰራባቸውና በጣም ትልቅ ውጤት ያመጣባቸው ቦታዎች በጣም ጥቂት ናቸው። በጣም በጣም ጥቂት ናቸው። ብዙ ጊዜ ሰው ይሳሳታል። አሁን ሀርቫርድ ምናምን ያሉ ትምህርት ቤቶች የትርፍ የግል አይደሉም። እኔ ለትርፍ ያልተቋቋሙ ትምህርትን ማስተማር ዋና ስራቸው አድርገው የያዙ ተቋሞች ናቸው። እኛ አገር ለትርፍ የተቋቋሙት ናቸው ብዙዎች። በየ ክልል ከተሞች ሲሄድ ነው የመቼም ያለው ማስታወቂያ ነው። በጣም የሚያስደስተኝ ነገር የሚሰጡትን የእውቀት አይነት ምናምን ለሚያየ ይሄ ፕሮሰስ ሲግኒፊከንት የሆነ ጠንካራ ሬጉሌሽን የሚጠይቅ ነገር ነው። ትምህርት ዝም ብሎ የሚተው አይደል። እኛ ሄደን ይህንን እስኪ እንዲያሻሽሉ ምን ላቸዋል። በአጠቃላይ ምን መደረግ እንዳለበት እነግራለን፣ ዳይሬክሽን እንሰጣለን። እዚያን ጊዜ ሬስፖንሲቢሊቲ የአዳሪ ትምህርት ቤቶች ልምዳቸውን ለማካፈል ወደ ሌሎቹ እንትኖች ቢሄዱ ጥሩ አይደለም ወይ? አይ ቲንክ መሄድ የሚችሉት ቢሄዱ ጥሩ ነው ግን ምንም እኮ ሚስጥር የለውም ሪሊ አሁን አንድ ብዙ ተማሪ የጣለን ትምህርት ቤት ሄደ ከአዳሪዎቹ ትምህርት ቤቶች አንደኛ የሚነግርህ እኔ አዳሪ ትምህርት ቤት አይደለሁም። እንደነሱ ሀያ አራት ሰዓት ተማሪዎችን እየተከታተሉ እንትን ማድረግበት ሁኔታ የለም ነው የሚ ሪሶርስ ጉዳይ ነው እንትን ነው አዳሪ ትምህርት ቤት ኢቨን አዳሪ ያልሆኑት ትምህርት ቤቶች ትምህርት የሚሰጡት እንዴት ነው? በምን ሁኔታ ነው የሚሰጡት? አሁን ለምሳሌ ስድስት አንድ በጣም እንትን ለማድረግ እየሞከረን ያለ ነው። እነዚህ የካቶሊክ ትምህርት ቤቶች ወይም እንደ ቅዱስ ዮሴፍ ካቴድራል ምናምን ያሉት ተመላላሽ ናቸው። ትምህርት ቤቶች ግን በማሳለፍ መጠና ከማንም ያልተናነሱ ነው። አይ ቲንክ ቅዱስ ዮሴፍ ዘንድሮ ዘጠና ስድስት ፐርሰንት ነው ያሳለፉ። ሲስትሩ ክልልም ያሉ እንደነኝ አይነት ከዛ ምንድን ነው ምንማረው ሌላ ለምስ ስተ ኮሚትመንት ኦፍ የመምህራን ኮሚትመንት ዲሲፕሊንና ግብረገብነት ላይ የሚሰጠው ትምህርት ክትትል፣ አድሚኒስትሬቲቭ ክትትል የትምህርት የትምህርት ቤት አስተዳዳሪዎች እንደ ኬርፉሊ ተማሪዎችን እየተከታተሉ እንትን የሚያደርጉበት እነ የታወቁ ናቸው። ሚስጥር አይደለም። ለምን እኮ እንደሆነ ምንም ዘንት ሪኳይር ሜጀር ጥናት ኖ ሚጠይቃለ ማሰጅ ዊኖ ያላስተማርከውን ምንድን ነው የምጠብቀው? እሱን ማድረግ አለብን። ምን ጋ ፌል እንዳደረግ እናውቀዋለን። እሱን ማስተካከል ነው። ለትምህርት ውድቀት ተጠያቂው ባለቤቱ ትምህርት ሚኒስቴር መሆን የለበትም ወይ? እንዲህ አለበት እንጂ አለ፣ ነው ተጠያቂን። እንደ ትምህርት ሚኒስቴር ሪስፖንሲብል ነን፣ እናንተም አትሽሹ ማለት ነው። ተጠያቂነት ተጠያቂነት የሁሉም ትምህርት ትምህርት የልጆች ትምህርት ከቤተሰብ ነው የሚጀምረው፣ ከወላጅ ነው የሚጀምረው ከዛ ጀምሮ እና እያንዳንዱ ወላጅ ምን ያህል ጊዜ ለተማለ ለልጆቹ ትምህርት እንትን ይሰጣል፣ ምን ያህል ጊዜ ቁጭ ብሎ ሆምወርካችሁን ሰርታችኋለሁ ያላችሁ ይላል። እሺ ያልተማረ ወላጅ ምናምን ያለበት የተማረውን ነው ይሄን ይሄን ሬስፖንሲቢሊቲ ካልወሰድን አይሆንም። ስለዚህ እኛ አልፈራንም፣ ተጠያቂነት አለብን ወይ ሀፍቱ ብለን የውጣት ማታ እየሰራን ነው። እናንተም አትሸሹት። ምንም አይጎዳም። ተጠያቂነት ኃላፊነት መውሰድ የሚጎዳ ነገር አለ? የእንግሊዝኛ ቋንቋ ብቻ ለምን ይታሰባል? ሌሎች ዓለም አቀፍ ቋንቋዎችስ? ኖ፣ ካሪኩለማችን በዛ ስለሆነ ነው እንግሊዝኛ ላይ ያተኮር ነው እንጂ። አሁን አክቹዋሊ ኢንፋክት በዚህ ሳምንት ብቻ ሁለት ሶስት አዲስ አበባ ዩኒቨርሲቲን ለመርዳት ያው ቻንስለር ስለሆንኩ ስራ የመለመን ነው አንዱ ከዩኒቨርሲቲው ጋር በተያያዘና ከውጭ ሀገር ሰዎች ጋር ስንነጋገር ኢንትረስት አለ። በተለያየ ቋንቋ ዲፓርትመንቶች ተከፍተው ልጆች እንዲማሩ በተለይ ኢኮኖሚያችን እያደገ ከሌሎች ሀገሮች ጋር እንትን ስናደርግ የተወሰነ አገር ጋር ብቻ አይደለም። አሁን ትላንትና ከፖርቹጋል አምባሳደር ጋር ውይይት ነበረ፣ እና ትምህርት እንትን መክፈት እንፈልጋለን፣ ጣሊያንኛና ፖርቹጊዝኛ የሚያስተምር ዊችኤቨር ከስራ ጋር የተገናኘ እንትን ማስተማር መቻል የእንግሊዝኛው አድቫንቴጅ ቢኮዝ ኦፍ ከነበረበት እንትን ጋር በተያያዘ ብዙ ሀገሮችም በዛ ቋንቋ ተጠቅመንት ስለምታደርግ እና የእኛ ካሪኩለም የተቀረጸው በእንግሊዝኛ ስለሆነ ነው። በጎልማሶች ትምህርት ዙሪያ በሰፊው ለምን አይሰራም? ለምን ደርግ ጊዜ የመሰረተ ትምህርት ሁሉም ማንበብና መጻፍ የሚችልበት ሁኔታ አይፈጠርም? አይ መሞከር አለብን። ግን የእንትኖ አይነት ነው። አይ የዝንጀሮ አይነት ነው። ለምን እንደዚህ አስቀያሚዎች ሲሏት ባመርጣለሁ ያለችው። ብንችልማ ምን አለ ሁሉም ዜጎቻችን መማር ብቻ አቅም አቅም የለንም። አቅም ቢልድ ማድረግ አለብን። እሱን ነው ለመስራት እየሞከርን ያለው። መዳወላቡ መንገዱን ተመለከተ ያነሳልኝ ጥያቄ እኔ የተሰጠኝ ቻርጅ ትምህርት ሚኒስቴር ስራ ላይ መንገድ መስራት ይዝኖቷ ነው፣ ግን እንዲተባበሩ እንዲረዱ ሌሎች እንትን እንዲያደርጉ ለትምህርት ለመማር ማስተማር አደገኛ የሆነ ቦታ ካለ እንዲተባበሩ እንጠይቃለንበት የሚቀጥለው ጊዜ የመንገድና ትራንስፖርት ሚኒስትሩ ሲመጡ እዛ ላይ እሳቸውን በደንብ ጠይቃቸው ይሻላል። ትምህርት ቤት ምገባ በጣም ኢምፖርታንት የሆነ ስራ ነው። ወይ ሀፍ ቱ አገን የአቅም ጉዳይ ሪሊ ኢት ኢዝ፣ ሌላ ነገር አይደለም። ጥቅሙ ምን እንደሆነ እናውቃለሁ። ጥቅሙ ትምህርት እንዲቀበሉ የማድረግ ብቻ ሳይሆን የፌርነስን ጥያቄ ነው፣ የኤኩዊቲን ጥያቄ ነው። አንድ ደሃ ልጅ ሆዱ እየተራ በመተህ እኩል ተማር ከሌላው ጋር ማለት አይቻልም። እዛ መጥቶ አትሊስት ቢያንስ ትምህርት እንትን ላይ ያለ ያንን እንትን ማግኘት አለበት የሚለው የመንግስት ፖሊሲ ደረጃ ጥያቄ ነው። እንደውም በጣም አስፉ እየተባለ እየተሞከረ ነው። ግን ይህ ሀገር ያለበት የችግር ብዛት አንዳንድ ጊዜ እንትን ያደርጋል። ግን የውጭም ድርጅቶች ዋታር ፕራዮሪቲዎቻችሁ ምንድን ናችሁ ብለው አብሮ ለመስራት ሲጠይቁን አንዱ የምናነሳ ሁሉ ጊዜ የትምህርት ቤት ምገባ ነው። በዚህ ዙሪያ መርዳት የምትችሉትን ነገር እርዱ እያለ ነው። የቴክኖሎጂ ጉዳይ ገጠር ትምህርት ቤቶች ላይ አንዱ ትልቁ እንትን ነው። በነገራችን ላይ ዘንድሮ 12ኛ ክፍል ፈተናን እንዶ ቢያንስ 25 በመቶውን በቴክኖሎጂ ልንሰጥ የምናስበው ሜይ ቢ ኢቭን ፖሲብሊ ከዛም በላይ እና አንዱ ትልቁ ኢሚዲየትሊ ኢሹ የሆነው ዋይፋይ እና እንትን የሌለባቸው ትምህርት ቤቶች አሉ። ዋቱ ይዱን ከቴሌ ጋር እየተነጋገር ነው። በተቻለ መጠን ትምህርት ቤቶች ባሉባቸው አካባቢዎች አዘማትሮፍ የቴሌ ፕራዮሪቲ እነኚህ እንትኖች እንዲገቡ ኤን ዴርፎር በየትምህርት ቤቱ ቢያንስ አንዳንድ ትንሽ የኮምፒውተር ላብ ነገር እንዲኖር እና እንትን እንዲያርጉ። አንዱ ይሄ ትምህርት ቤቶች ማሻሻል ጋር ያደረግነው አንዱ ሪኳየርመንት፣ አንዱ ያስፈልጋል ብለን ፖርታላችን ላይ ያስቀምጥነው፣ ስለ እያንዳንዱ ትምህርት ቤት የኮምፒውተር ላብ የሌላቸው እንትኖች የኮምፒውተር ላብ እንዲኖራቸው። እሱ ግን ኮምፒውተሮቹ እዛ መኖራቸው ብቻ በቂ አይደለም። ኮኔክሽን ያስፈልጋል ከቴሌ ጋር እየተነጋግር ነው። እንደዚህ ቀስ እያልን በኔክስት ሪርስ በተቻለ መጠን ኢንፋክት መቶ በመቶ ፈተናዎችን ኦንላይን ለመስጠት ነው የምናስበው። አይ ቲንክ ያ በኋላ የተጠየቀውን ጥያቄም ይመልሳል። ይሄ የወደቁ ተማሪዎች እመጣበታል እሱ ላይ እሱ ኢንትረስቲንግ ጥያቄ ስለሆነ ለሀገር ሸክም እንዳይሆኑ የወደቁ ተማሪዎች ምን ለመስራት ታስቧል? እኛ ዊዝን ከትምህርት ሚኒስቴር ስራዎች ጋር በተያያዘ አንዱ ያው በካሪኩለሙም ተቀይሮ አስራ ሁለተኛ ክፍል ሲለቁ ስራ ለመስራት የሚያስችላቸው መጠነኛ እውቀት ይዘው ይውጡ ተብሎ አስራ አንደኛ ና አስራ ሁለተኛ ካሪኩለሙ አሁን የተግባር ትምህርት ነው? ትንሽ እርሻ ትንሽ ውድ ወርክ ትንሽ ከኮንስትራክሽን ጋር የተያያዘ እውቀት ትንሽ የጸጉር ስራ ምግብ ስራ ሆም ኢኮኖሚክስ ምናምን እነኝን ነገሮች ማድረግ ቢቻል ሲወጡ እነሱ ራሳቸው በተወሰነ ደረጃ ሊያስቀጥራቸው የሚችል ስኪል ሪዞ እንዲወጡ ይደረጋል ተብሎ በጣም ኢንቴንሲቭሊ እየሰራንበት ነው እሱን ግን እንደምታወቀው እነኝህ ፕራክቲካል ትምህርቶች ብዙ መሳሪያዎች ምናምን ይፈልጋሉ። ትንሽ ጊዜ ይወስድብናል ሙሉ ለሙሉ እንትን ለማድረግ ግን እየተሞከረው ነው እሱ። ከዛ በተጨማሪ ግን የስራና ክህሎት ሚኒስቴር ስር ያሉት የቲቬቶች ብዙውን ተማሪ ተቀብለው የበለጠ ደግሞ ያሰለጥናሉ ብለን እናምናለ። የመጨረሻው ጥያቄ እሁን የወደቁት ተማሪዎች ለምን ወደቁ የሚለው ጥልቅናት ተደርጎባቸዋል ወይ ያሉኝ መምህር እኛ እንግዲህ ጥልቅ ስንት ስንት ሜትር ሲጠልቅ ነው ጥልቅ የሚባለው አላውቅም። ግን በተቻለ መጠን ኬርፉሊ ቁጭ ብለን ምንድን ነው የሆነው፣ ለምንድን ነው ይሄ የሆነው ብለን ለማጥናት ሞክረናል። ግን የጠየቁበት እንትን ኢንትረስቲንግ የሚያደርገው ይሄ ከአካባቢ ርቀው ስለተፈተኑ ሊሆነው ወይ መቼም እንደ አስር ጊዜ የጠለቀ ጉድጓድ ቆፍሬ ባጠናው ይሄን ነገር፣ መንገድ ለቀው ስለሄዱ እንደዚህ አይነት ሲግኒፊካንት ትንመታ እኔ የማውቀው ኮምፕሪሂንሲቭ የሆነው አገራዊ ፈተናዎች የትም በአብዛኛው ጊዜ ድሮም ኢትዮጵያ ውስጥ ትምህርት ቤት ውስጥ አይሰጡም። ትምህርት ቤት ውጪ ነው። ሀው ፋር ይሄዳሉ ምናምን የሚለው ነገር ካልሆነ ትምህርት ቤት ውጪ ነው የሚሰጡ አሁን አንዳንድ አንድ ፖፑላር የሆኑ ሳይኮሎጂስቶች አሉ። እንትኑ እየወጡ እንደው ኮ እንደው እንደዚህ ተጨንቀው እንደዚህ ምንም መንገድ ምናምን የሚል ለሶሻል ሚዲያ የጠቅም እንደሆን ነው እንጂ በጣም ትንሽ ለውጥ ያመጣም አይደለም። የተወሰነ ለውጥ ያመጣ ይሆናል፣ ግን በምንም አይነት የፈተናውን ውጤት እሱ ኤክስፕሌን አያደርገውም። በምንም አይነት የፈተናውን ውጤት ኢዝ ቢኮዝ በፍጹም ትምህርት አላስተማርም። ይሄ ኮ አዲስ አበባ ውስጥ የተፈተኑት ተማሪዎች አዲስ አበባ ያስፈተነው ያሳለፈው ስንት ነው ሀያ ምናምን ፐርሰንት ሰላሳ ፐርሰንት መቼም እነኛ ሁሉ የወደቁት ተማሪዎች ከልደታ ወደ ስድስት ኪሎ በመንቀሳቀሳቸው ነው ብሎ የሚናገር ያለ አይመስለኝም እዚህ ሲስትሩ ዩኒቨርሲቲዎች ባሉበት አካባቢ ያሉት ተማሪዎች በሙሉ እንትን አንፈልግ ነው ብለው ይሄ ኔሰሰሪ ያልሆነና ዝም ብሎ እንደው ሌላ ብለ የሚደረግ ነገር ለመፈለግ የሚደረግ ሙከራ ነው አይቻለሁ አሁን አንዳንድ ሶሻል ሚዲያ ላይ እንደዛ አይነት ነገሮች ሲሉ ሰዎች እየላኩልኝ አይቻሉም። በፍጹም። የሀሰተኛ ትምህርት ማስረጃውን በሚመለከት ግን የተከበሩ ሳቸው፣ አመሰግናለሁ።